ግች ሳውዲ ይመስላል ወደ ከሳውዲ ጋይስ ሳውዲ ማለት ነው። ማርያምን ከሳውዲ ወደ ኢትዮጵያ የገባ ነውና፣ አይ ስትይሽ ምንድን ነው ያልኩሽ፣ ልትመጪ ስትይ፣ ብታምኑን ባታምኑን ማለት ነው። ምንም ልብስ አውም አላልኩም፣ ልብስም አልገዛችኝም። ማርያምን እራሴ ነኝ መሮኝ የገዛሁት እና ስትም ይሄንን ቪዲዮ ካያችሁ ማለት ነው።

ይህ ቸኮሌታ ሊታገፍተን ነው። አዎ ነው፣ እየጠበቅን ነው። ማንም ስለ እርግጠኛ ነኝ፣ አየሮ ውስጥ እኛ ብቻ ነው ን

ከገመሽ አኩል ከባለሽ ነገር ቢኖረው ጥሩ ነበር ግን